በቀላሉ መርሳቻ እንደ እንዴት መርሳት ትችያለሽ? እንዴት አርጌ እንዴት አርጌ ነው እሱን ስመረሰው በተለይ ደግሞ በቃ የእሱ ነገር ያላሰብኩት ነገር ስለሆነ በጣም

ሰላም ውድ ነው የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በአዲስ ነገር ሀብታሙና ሩሀም አንድ አዲስ እንግዲህ ተጋቡ። እንዲሁም ቤተሰቡን ሄዳ የሀብታሙን እንጀራ ና እግሯ ላይ ወድቃ ይቅርታ ጠየቀች። በሚቀጥለው ደግሞ ስለትም አለብኝ ተስዬም ነበረ አለች። ብዙ ነገሮች አሉ፣ እንግዲህ እስከ መጨረሻው አብረን እንከታተል ማለት ነው። የአብርሃም የሳራ ያድርግላቸው ወለዶ የተባሉት ልጅ ሳ ልጅ ውሳየት ነው ያለግን እና እንዴት ነው? ምን አያችሁ? ሀና ሴት ገባች ጥያቄ ያልሆነባችሁም። እሷ የእሷ የውሸት ነው ሲጀመር፣ እሷ ከወንድ ጋር የነበረችው ለቀልድ ነው፣ ማስታወቂያ ለመስራት ነው። እሱ ግን ሀና ምትባል ልጅ አፍቅር ያለው ምናምን ሲል የነበረው ያሉ ድራማ፣ አሁንም ውሸት ነው። አልታረቁም፣ ድራማ ነው እየሰሩ ያሉት። ሲጀመር አልተጣሉም፣ መጀመሪያም ድራማ ነው። ኩለሪቱም በሳንቲም የተሸጠና የተለወጠ ነገር ነው ሲጀመር። በሰው ነፍስ ላይ እየተጫወቱ በኢትዮጵያ ላይ እየተጫወቱ ነው ያሉት የሚል መልሳለን እናንተስ ምን ትላላችሁ በዚህ ጉዳይ ሀሳብ አስተያየታችሁን እስኪ ስጡ። ምን ተሰማችሁ? ከዚህ በኋላ እንግዲህ እኔ ደስታዬን እንጂ ሐዘኔን የኢትዮጵያን ሕዝብ አላሳይም ከሩሃማ ጋር ተጣላው ብዬ ብጣላ ምንም አይነት ነገር ቢገጥመኝ እንኳን በውስጥ ነው ብሏል። ማለት ነው ሀብታሙ። ይገርማል። ረናም አካሌን ከዚህ በኋላ ሕይወቴንም ልሰጣ ሳልስብስል ልሰጣት ከእሷ ጋር ደስተኝ ለመኖር ዝግጁኛለሁ ፍቃደኛም ነኝ። ግን እችን ቀን በጣም ስጠብቃት ስጸለኝ መጀመሪያ እግዚአብሔር እንዲ ያደርገውን ሰው የለየውም ነው። ከዚህ በፊትም ኦፕን እሱ ይችላል ን በሚካኤል ቃል ገብቷል። ዛሬ ቀን ይዘናል። ከዛ በፊት ከጥናችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ እና ነገሩ ወዴት ወዴት እየሄደ ነው? ማለትም ማን ይታመናል? በአሁኑ ሰዓት ላይ እንግዲህ ብዙዎች አሁንም እያሉ ያሉት ውሸት ነው። ሲጀመር መቼ ጥጣሉ? ሲጀመር መቼ ስኩላል ሰጣት እንግዲህ ቃን የሰጣት ምንድን የሰጣት ተዋው ሰው ነው እንደ ምናምን የሚባል ነገር አለ። ያሁሉ ነገር ውሸት እንደሆነ እየተናገሩ ነው ያሉት። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው ልበል። ለነሱ ቮይስ ላይኛ እና በጣም እንግዲህ እውነቱ ፈጣሪ ነው የሚያውቀው። ሁሉም ሰው እያለ ያለው ምንድን ነው ውሸት ነው፣ ድራማ ነው፣ ድራማ እየሰሩብን ነው ያሉት። እና እውነት ነገር አይደለም፣ መጀመሪያም አልተጣሉም የእውነት ለመናገር ከሆነ ማመን ተስኖናል። እውነቴን ንምላችሁ በጣም ማስመሰል ይችላሉ፣ ማልቀስ ይችላሉ፣ መዋሸት ይችላሉ። ምክንያቱም ምንድን ነው ገንዘብ ነው። ይሄ የሃይማኖት አባት ይዘው መጥተው ምናምን የሚሰሩት ሁሉ ድራማ ነው። ሲጀመር ሰጥቷት አይደለም ኩላሊቱን፣ በሳንቲም ነው የተሸጠው በገንዘብ ነው። ሁለቱም ሲሰሩ የነበሩት ደግሞ የማጭበርበር ስራ ነው። አንዳንዴ እሱ ራሱን መላክ መልክ ነው ያደረገ። እሷ ማጭበርበር እንደምሰራ ታምም ያለው ብላ እንድትሰራ እሱን አትስሪ ብያት ነው የተጣላን አለ። ሲቀጥል ደግሞ በቴክስት ላይ ሰው ተጀናጀነችብኝ አለ ብዙ ብዙ የእሷን ስም አጥፍቶ ነበረ ሚያስጠላ። ነገር ግን ሴት ልጅ በጣም የዋህ ናት። የእውነት ለመናገር ከሆነ ለምን ካላችሁ ብዙ ነገር በቴሌግራም የተጀናጀነችው እያለ የሌለ የነበረው ጓዳ ጉድጓዱን ሚስጥር እየዘረገፈ ሲያወራ ነበር። ሀብታሙ ራሱ ማለት ነው። አሁን ደግሞ ህይወቴ እንሰጣለሁ ምን እንሰጣለሁ አይደብርም። በምታረቃችሁ እኛ ደስ ብሎናል። በምታረቃችሁ አይደለም፣ ግን ወሬያችሁ በጣም ነው የሚያስጠላ። የሆነ ሰው በማከላችሁ እንደገባ በማከላችሁ ሰው አልገባም። የተጣላችሁት በጥቅም ነው ሲጀመር። አንተ እኔ ላይ ቴክስት ያስኩባት በቴሌግራም የተላላከችው እንደዚህ ያደረገችው ሁሉ ነገር ድራማ ነው። እንደዚህ ነው ትላልቅ ሰዎች በክብር በኢትዮጵያ ሕዝብ ፊት መታረቅህ ላልቀረ የዛኔ የነበረ ይቅርታ ብለህ መታረቅ የነበረብህ ሕዝብ ካንተ ጋር እንደቆመ ምን አይነት ጥሩ ልባለው መስኪን ነው ትባል ነበር። አሁን ግን አንተ የሌላ ሰው ሕይወት አበላሽተክ ነው ሀብታሙ። ወደ ረሀማ ምክንያቱም ሀና የምትባል ልጅ እያልክ አንድ ሺ አንድ ጊዜ ሀኒ ከሀኒ ጋር ተዋውቅ ያለው ሀኒ ጋር እንደዚህ እያልክ በዛ ላይ በቪዲዮ እየተሳሳምክ እየተላላስክ ጭራሽ ስትለቅ ነበረ። ያች ልጅ ሴት ገባች፣ የዛች ህይወት ፍትህ ለሀና፣ እውነቴ ነው ምላችሁ፣ ፍትህ ለዛች ልጅ ማለት አለብን። ምክንያቱም የዛችን ህይወት ለምን? በደቂቃ ውስጥ እኮ ነው፣ ሳምንት ሳይቆይ እኮ ነው እንዴ! አንተ ከሴት ውጭ እንደጡጦ የጠባህ ነው እንዴ? እንትን የሴት ከንፈር ከሴት ውጭ መኖር አትችልም። ሳምንት ባልሞላ ጊዜ ውስጥ ነው ካህና ጋር ጀምረ ላት ጎዳይ ላል ጎዳት ቃል ተጋብቼ ጥሬሬ ጥሬሬ ብለ ሌላ ነገር ስትዘባርቅ የነበረው አዲስ ህይወት ጀመርኩ ለኔ ብላ መጣች ከአረብ ሀገር እያልክ ሪፖርት ስትቀበል ምን ስትል ያልሆነ ቪዲዮዎችን ስሰራ ነበረ ማለት ነው። የዛች ህይወትስ እያንዳንዳችሁ ቆም ብላችሁ አስቡ። ምክንያቱም ያችም እኮ ሴት ናት እንደኛ እንዴ አንተ ወደ ድሮ ወደ ሩሀም መታገሻህን መጽናኛህን ሌላ ሴት ላይ ተጫውተህ ሁሉ ነገሮች ሁሉ ካለፉ በኋላ ወደ መረጋጋት ወደ ራስህ ስትመለስ መልሰ የድሮዋ ሩሀም ትሻለኛለች ብለ ስትሄድ እችኝ አይቱ ደግሞ ባጣቆየኝ ያደረካት እንደ ማስቲካ አኝከሃት ተፍተሃት ጥለሃት ሀና የምትባለውን ለምን ሄድክ? ስለዚህ ፍትህ ለሀና ማለት አለብን። ሀና ምን ላይ ናት? ሀናንስ እንዴት አደረገ? ይህን የኢትዮጵያ ህዝብ ጥያቄ መጠየቅ አለብን፣ በተለይ ሴቶች ለምን መጀመሪያ? አሁን ሀና ደግሞ አስቧት። ውሸት ነው እንዳንል ከንፈር እየተላላሰ ለቆልናል። በቪዲዮ አይታችሁ አሉላችሁም እንዴ? የተጨማለቀ ጭራሽ ለዛውን ያጣ ስራ ሲሰራ ነበረ። በዛን ሰዓት እየለቀቀ የነበረው እሷን እንደ ማስቀናት የሚመስል ነገር ማለት ነው። እና በአንድ በቱም ደግሞ ተናግሯል። የፍቅር ጀምር ያለው ሀና ምትባል ልጅ እያለ ሲቀባጥር የነበረው ልጅ ነው። እና አሁን ያቺ ሀና ምን ገባች? የት ወሰዳት? ምን ሆነች? የዛች ህይወት ስለምን የሰው ህይወት ታበላሻለ? መጀመሪያም ከሮሃማ ጋር ሳይቆርጥልህ እንደመታገሻ ደግ አረገሽ። ለነገሩ አንዳንድ ሴቶች የምታስጠሉ ሴቶች አላችሁ። ለምን ብትሉ አንድ ወንድ የሆነ ነገር ሚስቱ ጋር ገጭ ብሎ ሲመጣ ከዛን ሁላችንም ለሱ እንደግፍ ና ያችን ምስኪን ሴት እውነቱን ሳናቅ ወንዱ ጋ አብረን እንቆምና ከዛን ጭራሽ እንደ መጽናኛ እኛ እንይዘዋለን እሷን ድርሳት ን ያለውልህ ምናምን ብለን እንገባለን ማለት ነው። በዛን ሰዓት እንደዚህ ጉድ ያደርግሻል ና ደግ አደረገሽም የሚያስብልም ነው። ግን በጣም ያናድዳል ማለት ነው። ለሌሎች ግን ትምህርት ሁኑ። ለወንድ ልጅ አዝናችሁ በፍቅር ተጎዳ ብላችሁ አዝናችሁን እኔ ላግባህ እኔ ላግባህ አሜሪካ ልውሰድህ ምን ልውሰድ እያልሽ አዳሜ ስትንጫጭ የነበር ሹላ ቁጭ አድርጎ ሩሀም ጋ ተመልሶ ሂዷል። ፖፕላሪቲ እንሰጥቼ ማ ዝብር አለም ግማሽ ጎን እንዛትቼ ነው ያለ አልፈልግም አለ። ምክንያቱም የሮሃማ ለየት ያለ ነው መሰለኝ አላቅም። ብቻ ራሃማ ያ ስኳር ይሁን ማራ አለው መሰለኝ እና ለምክንያት አይመስለኝም። እንግዲህ ከዚህ ሁሉ ጉድ በኋላ ቤተሰብ ቀርቶ እኮ የኢትዮጵያ ሕዝብ በሙሉ እኮ ነው የተነቃነቀ። ህዝቡ አንጫጩ አንጫጩ ብራቸውን አደረጉ። የኢትዮጵያን ሕዝብ ኪስ ካራገፉ በኋላ እነሱ አንዱ ነናል ምናምን ልክ ሰው እንዳጣላቸው የኢትዮጵያ ህዝብ አብረው ቁሙ እነሱን እንዳጣላ አድርገው አስመሳዮች። እና እኛ በመታረቃችሁ ምንም አያገባን። ምንህንም ስጣት ነብስህንም ስጣት አንቺም እንደዛው። አዎ ፍቅር አለባችሁ ግን ፍቅር እስካለባችሁ ሚስጥር ባትወጣጡ የሁሉ ሁሉ ጉድ ባትዘረጋገፉ በሰላም በፍቅር ቢሆን ሁላችንም ከእናንተ ጋር ነን። በዛን ሰት እንደዛ ስትለመን ሲስሟት እምቢ ብላ ሲስቧት አሉ የሀብታሙ ና፣ የሩሀማ ነገር ነው። ይዛኔ ስትለመኑ በቃ ሁሉም ይቅር ታረቁ ምን ስትባሉ እሺ ብላችሁ እንደምታረቅ ሳር ቅጠሉን አባልታችሁ ትላልቆች ሚዲያን ሁሉ አበጣብጣችሁ ህዝብን እንደ አለም ኢትዮጵያን በሙሉ ተነቃንቆ ሌባ ሌባ የኩላሊት ሌባ እየተባለች እንደ ውሻ እሷ ተሰድባ ተዋርዳ መጨረሻ ላይ እንደዚህ አይደብርም? የዛኔ ምን ነበር የዛኔ አትታረቅም አስበህበት ቆይላ አስብበት አትልም ሀናለችኝ እንትናለችኝ እንትናለችኝ ያልካ ምትቀባጥር ይሁን አስጠላችሁኝ ሁለታችሁም ስሪስ ታረቁ መታረቃችሁ እኛ ደስ ይለናል ግን አነጋገራችሁ ስርአት የለውም የኢትዮጵያ ህዝብ እናንተን እንዳጣላ አድርጋችሁ ነው ሌቦቹ እናንተ አጭበርባሪዎች እናንተ፣ መልሳችሁ ደግሞ ህዝብን ትወቅሳላችሁ። ህዝብ ከእናንተ ጋር ነው የቆመ። ሲጀመር የኢትዮጵያ ህዝብ ባጎረሰው እጁ እየተነከሰ ነው። የእውነት ስንቱን ረድቶ ረድቶ ከተረዱ በኋላ ካለፈላቸው በኋላ ሙልጭ አርገው ህዝቡን እና አገሩን ይሰድባሉ። ብቻ ለማንኛውም የአብርሃም ያሳራ ርግላችሁ ልጃችሁንም ፈጣሪ ያሳድግላችሁ። ግን አትዋሹ ተጋብተናል ተዋደናል። እንደውም የኢትዮጵያን ህዝብ ወጥታችሁ ይቅርታ ጠይቁ ሁለታችሁ የኢትዮጵያን ህዝብ አሳዝናችኋል በሙሉ ረሃማ አንተም። ምክንያቱም እኛ ረሃማን አናቅ፣ አንተን አናቅ። እኔ ረሃማ ሙልጭን ያደረግኳት ለአንተ አዝኜ ስንት ቀም ስንት ቪዲዮ ሰራውባት እንዴት እንዲህ በወንድ ልጅ ትጫወታለች ብዬ ማለት ከራሴ እንኳን ስል በጣም ነው ያዘንባት ነበረ። ግን አንተ ራስህ ሌባ ነህ አጭበርባሪ ነህና፣ ሁለታችሁም ሌቦች ናችሁ። አንሰማችሁም ከዚህ በኋላ ማለት ነው። ምድረ ሌባ! አሁን ወጥታችሁ ቪዲዮ ስሩ። ለኢትዮጵያ ህዝብ ይቅርታ። የኢትዮጵያ ህዝብ በእናንተ ውስጥ አልገባም። እናንተ ናችሁ፣ ኩላሊት ተሸጠ፣ ተሸወደ፣ ተጭበረበረ፣ እንደዚህ ሆነ ብላችሁ ቀባጠራችሁት። ለማንኛውም ወጡ፣ ይቅርታ ጠይቁ። የኢትዮጵያን ህዝብ በሙሉ ይቅርታ በሉ። ሁለታችሁም አሳዝናችሁታል። ኢትዮጵያን ህዝብ ተንበርከካችሁ ይቅርታ ካልጠየቃችሁ ማንም ሰው አይተዋችሁም። አሁንም ሌቦች ናቸው። ነገም ሌላ ችግር ይመጣል። ማንም ከእናንተ ጋር የሚቆም የለም። የዛሬ ናቴው ነገም ሌላ አለ።